ትናንትና በለቀኩት አንድ ቪዲዮ ላይ አንድ ጥያቄ አይቻለሁ በኮመንት ሴክሽን ላይ ይህ ጥያቄ ምን ይላል ፎር ታይምስ ፎር የሚለው ምንድን ነው የሚለውን አይቻለሁ በዚህ ላይ እንግዲህ አጠር ያለች ማብራሪያ እሰጣችኋለሁ ላይክ ፎሎ ሼር ኮፒ ሊንክ አድርጉ በተሽከርካሪዎች ላይ እንግዲህ ፎር ታይምስ ፎር ሲክስ ታይምስ ፎር ሲክስ ታይምስ ሲክስ የሚሉ አብሪቬሽኖች ወይ ደግሞ ጽሁፎች ይኖራሉ። እነዚህ እንግዲህ የመጀመሪያ ቁጥሮች የሚነግሩን ተሸካሪ ላይ የሚገኙትን የጎማ መጠን ሲሆን ሁለተኛ ላይ የሚገኙት ቁጥሮች ደግሞ ከተሸካሪው ኃይል አመንጭ ወይ ደግሞ ከሞተር ኃይል የሚያገኙ የጎማ አይነቶች ናቸው ማለት ነው። ለምሳሌ ፎር ታይምስ ፎርን ብናየው ተሸካሪው ላይ ያለው የጎማ መጠን አራት ነው። ከሞተር የሚመጣው እንቅስቃሴ ኃይል የሚተላለፈላቸው የጎማ አይነቶችም አራት ናቸው። ስለዚህ ተሸካሪው ላይ ያለው ቶታል ዊል አራት ነው፣ እንዲሁም ደግሞ ኃይል የሚያገኘው የጎማ አይነት አራት ነው ማለት ነው። እነዚህ ተሸካሪ አይነቶች እንግዲህ ሁለት ዲፈረንሻል ሃውሲንግ ይኖራቸዋል። ከፊት አንድ ዲፈረንሻል፣ ኋላ አንድ ዲፈረንሻል፣ እንዲሁም ለአራቱም ጎማዎች የሚያስተላልፉ ሺሚያስ ወይ ደግሞ አክስሎች ይኖራሉ ማለት ነው። የ4 ታይምስ 4 ተሽከርካሪዎችን ኤግዛምፕል ስናይ የመጀመሪያው ምንድነው ጂፕ ራግለር፣ ቶዮታ ላንድ ክሩዘር፣ መርሴዴስ ቤንዝ ጂ ክላስ፣ ፎርድ ብሮንኮ፣ ላንድ ሮቨር ዲፌንደር፣ ማሂንድራ ታር፣ ሱዙኪ ጂሚኒ ኤንድ ቶዮታ ሃይሉክስ። እነዚህ እንግዲህ ኤግዛምፕል ኦፍ 4 ታይምስ 4 ድሪቨን ተሽከርካሪዎች ናቸው ማለት ነው። ሌላኛው ደግሞ 6 ታይምስ 4 የሚባሉ የተሽከርካሪ አይነቶች አሉ። እነዚህም እንግዲህ መጀመሪያ ላይ የተነጋገርነው ስድስት ጎማ አላቸው። አራቱ ጎማዎች ከሞተር የሚንቀሳቀስ ኃይልን የሚያገኙ ናቸው። ስለዚህ ቶታል ዊላቸው ስድስት ነው። ኃይል የሚያገኘው ግን ስንት ነው? አራት የጎማ አይነቶች ናቸው። እነዚህ የተሸርካሪ አይነቶች እንግዲህ ሶስት ፖንቴ ወይ ደግሞ ዲፍረንሻል ሃውሲንግ ወይ ደግሞ አክስል ሃውሲንግ ይባላል፣ ሶስት ይኖራቸዋል ማለት ነው። እነዚ ውስጥ እንግዲህ የኋላ ሁለቱ ላይ ዲፍረንሻልና አክስል አለ፣ የፊቱ ላይ ግን አክስልም ዲፍረንሻል አይኖርም። ፎር ስቲሪንግ ሲስተም ነው የሚያገለግለው ማለት ነው። ስለዚህ እነዚህ ተሸርካሪዎች ስድስት ጎማ አላቸው ፓወርድ ይሆን ወይ ደግሞ ኃይል የሚያመነጩት ደግሞ አራት የጎማ አይነቶች ናቸው ማለት ነው። የሲክስ ታይምስ ፎር ወይ ደግሞ ስድስት ጎማ ያላቸው አራት ጎማ ኃይል የሚያገኙ የተሽከርካሪ አይነቶችን ስናይ መጀመሪያም ደው ሰሚትሬለር ትራከር ሲሆኑ ለምሳሌ እንደ ስካኒያ፣ ዳፍ፣ ማን የሚባሉ የጭነት ተሽከርካሪዎች፣ መርሴዲስ ቤንዝ፣ ቮልቮ፣ አይሱዙ እና ሌሎች የጭነት ተሽከርካሪዎች እንደዚህ ናቸው ማለት ነው። ስድስት ጎማ አላቸው። የኋላው አራቱ እግሩ ምንድን ናቸው? ነጂ ናቸው ማለት ነው። ሌላኛው ደግሞ የተለያዩ ከባድ ተሽከርካሪዎች አሉ። ለምሳሌ እነዚህ ገልባጭ ተሽከርካሪዎች፣ የኮንስትራክሽን ተሽከርካሪዎች ስድስት ጎማ አላቸው፣ አራቱ ኃይል የሚያገኙ ናቸው። ሌላ ደግሞ እነ ፎርድ ሬንጀር፣ ቶዮታ ላንድ ክሩዘር 79 ሲሪየስ፣ ካሜል ክሩሴድ የሚባሉ የትራክተር አይነቶች አሉ። እነዚህ ስድስት ጎማ አላቸው፣ አራት ጎማቸው ነጂ ነው ማለት ነው። ስለዚህ 6 4 ማለት ይሄ ነው። ሌላኛው ደግሞ 6 6 የሚባሉ አሉ። እነዚህ ተሽከርካሪዎች አይነቶች ስድስት ጎማ አላቸው ስድስቱም ኃይል ከሞተር ማግኘት ይችላሉ። እነዚህ ሲክስ ታይምስ ሲክስ ይባላሉ። እነዚህ እንግዲህ ሶስት ፖንቴ ወይም ዲፈረንሻል ሀውሲንግ አላቸው ሶስት ዲፈረንሻል፣ እንዲሁም ልክ እንደ ጎማው ብዛት አክስሎች ወይ ደግሞ ሺሚያስ ይኖራቸዋል ማለት ነው። ስለዚህ ሲክስ ታይምስ ሲክስ ማለት ስድስት ጎማ አላቸው፣ ስድስት ጎማቸው በሙሉ ነጂ ነው። እንደዚህ አይነት ተሽከርካሪዎች እንግዲህ የትኞቹ ነው ብንል፣ መርሴዲስ ኤኤምጂ ጂ 63 የሚባል የተሽከርካሪ አይነት ይኖራል። ሀኔሲ ቬሎሲ ራፕቸር የሚባል ከፎርድ ኤፍ 150 እና ከፎርድ ራፕቸር በኋላ የመጡ የሚሊተሪ ተሽከርካሪዎች ይኖራሉ። ሌላኛው አልቪስ fv 600 የሚባል አለ። ዩስኤም 35 ሬኖርት ቲአርሚ ታትራ t815 የሚባል የቼክ ሪፐብሊክ ሄቪ ዲዩቲ ሚሊተሪ ትራክ አለ። ሌላኛው ደግሞ የራሽያ ሚሊተሪ ትራክ የሆነው ኡራል አለ። እነዚህ 6 6 የሚባሉ የተሽከርካሪ አይነቶች አብዛኛው ለሚሊተሪ አገልግሎት የሚውሉ የተሽከርካሪ አይነቶች ናቸው። ስለዚህ 4 4 6 4 6 6 ማለት ይህ ተሽከርካሪውን ጠቅላላ ጎማና ፓወር ቢሆኑ የጎማ አይነቶችን ይገልጻል ማለት ነው። እንደዚህ አይነት ጠቃሚ መረጃዎች ለማግኘት ይሄን የዩቲዩብ ቻናል ፎሎ አድርጉ። ሀሳባ ሴት ሽር ኮመንት ሴክሽን ላይ ያስቀምጡ። ለሁሉም ደርስ፣ ላይክ፣ ፎሎ፣ ሼር ኮፒ ሊንክ አድርጉ። ይመቻችሁ።